ሰሙነ ሕማማት ሰኞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲመላለስ በሆሳና ማግስት ከቢታንያ ወደ ኢየሩሳሌም ሲገባ ሁለት ነገሮችን አከናውኗል። አንደኛ ከቅጠል በስተቀር ፍሬ ያልገኘባትን ዕፀ በለስን ረግሟል። ሁለተኛ ወደ ቤተ መቅደስ ገብቶ የሚሸጡትና የሚለውጡትን አስወጥቷል። ነቢዩ ኢሳይያስ እግዚአብሔር ለዘላለም አይራብም፣ አይጠማም፣ አይደክምም ይላል። በቅዱስ ወንጌል በመጀመሪያ ቃል እንደነበር፣ ያ ቃልም ቀዳማዊ እንደሆነ፣ ቃልም በእግዚአብሔር ዘንድ እንደነበር ያም ቃል እግዚአብሔር እንደሆነ ተጽፏል። ጌታችንም በመዋዕለ ትምህርቱ ሲያስተምር የእኔስ መብል የላከኝን የአባቴን ፈቃድ አደርግ ዘንድ ሥራውንም እንፈጽም ዘንድ ነው ሲል ተናግሯል። ታዲያ ጌታችን ለምን ተራበ? ሰማያውያን መላእክት እንዳይራቡ አድርጎ የፈጠረ እስራኤልን ገበሬ በማይርስበት ዘር በሌለበት ዝናብ በማይጥልበት ወደ በዳ የመገበ ድኅረ ስጋዌ በአምስት እንጀራና በሁለት ዓሣ ከአምስት ሺህ የሚበልጡ ሰዎችን የመገበ ጌታ ተራበ ተብሎ ሲነገር እጅግ ይደንቃል። በእርግጥ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በመሆኑ አልተራበም አንልም። የጌታችን ረሃብ የድኅነት የማጣት አይደለም። የክርስቶስ ረሃቡ የበለስ ፍሬ ሳይሆን የሃይማኖትና የመልካም ሥነ ምግባርን ፍሬ የሻዘ መሆኑን ለመጠየቅ ተራበ ተባለ። በለስ ብሂል ቤተ እስራኤል እሙንቱ እንዲል ጌታችን የፈለገውን ባለማግኘቱ ጉባኤ አይሁድን ረግሟል። አይሁድ ጉባኤ የነገሰውን ኃጢአት በበለስ አንጻር መርገሙን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በአንፃር በለስ ረገማት ለኃጢአት በበለስ አንጻር ኃጢአትን ረገማት ብሏል። እስራኤልም በአንድ ወገን የተጠበቀባቸውን ፍሬ ባለማፍራታቸው ተረግመዋል። ሊቁ ቅዱስ ዮሐንስ አፈወርቅ እስራኤል ከፍቅር ይልቅ እርግማን እንዳገኛቸው፣ አሕዛብ ደግሞ የቃሉን ትምህርት ሰምተው የእጁን ተአምራት አይተው ያመኑበትን የእግዚአብሔር የጸጋ ልጁ ለመሆን መብቃታቸውን ሲመሰክር እንዲህ ይላል፤ አዛብ እግዚአብሔር ቸርነት አበባ ሰበሰቡ፣ በአይሁድ ዘንድ ግን እሾሁ ተረፈ። ይኸውም የሃይማኖት ጉድለት ነው ብሎ ረግሞታል። እሾ የእርግማን አበባ የእግዚአብሔር ጸጋ ልጅነት ምሳሌ ነው። የእግዚአብሔር ቤተሰቦች ዛሬ ጌታችን ወደ መቅደስ ሕይወታችን ቢመጣ ምን ያገኝ ይሆን? ፍሬ ወይስ ቅጠል? የእግዚአብሔር ቃል ለንስሐ የሚገባ ፍሬ አድርጉ ይለናልና እግዚአብሔር ከእኛ የሚፈልገውን የመንፈስ ቅዱስ ፍሬ እናፍራ። ጌታችን በዳግም ልደት ሲመጣ ከሰው ልጅ ሃይማኖት መገኘቱ አጠራጣሪ እንደሆነ ተናግሯል። የሰው ልጅ ወደዚህ ዓለም ሲመጣ ሃይማኖት ያገኝ ይሆንን? ሕይወታችንን በአምላካዊ ስልጣኑ የቃኘ አምላክ ለፍርድ በመጣ ጊዜ የእምነት ፍሬ አፍርተን እንዲያገኘንና ዘላለማዊ መንግስቱን እንዲያወርሰን የጽድቅ ሥራ ለመሥራት እንትጋ። ስብሐት ለእግዚአብሔር። ቸር ሰንብቱልኝ። የነገ ሰው ይበለን። ቻናላችንን ሰብስክራይብ በማድረግ እንድትከታተሉን በትህትና እንጠይቃለን።